ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገርበት ለምን ህገ ወጥ ስብከት ነው? ሳይረዱ ማስረዳት፣ ሳይማሩ ማስተማር፣ ውድቀት። ጭብጨባ የለም። ጭብጨባ ማደናገሪያ ነው።

ሀገራችን በአሁኑ ማታያዝ እሱ አቡነ አብርሃም በጠቅላይ ቤተ ክህነት ጠቅላይ ሥራ አስኪያጅ ይህም ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ስም የመጣችው የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን ሰላማችሁ ሳይሆን በሰላም አደረሳችሁ። ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ምክንያቱም ሲተላለፍ የሰነበተው በሚዲያ ሽብር ከሽብር ላይ ሽብር እንድጨምር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም ላይ እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው መስመር የሌለው በቤተክርስቲያን በመላ ኢትዮጵያ

ነበርም ስለዚህ ይህም በተመለከተ ጥቂት አስተውት አለው ትዛዙ ለማክበር ነው የተንስት ስርዓተ ዘአንበሩ አበዊ አዳም እኔ እኔለመን አይደለም መጽሐፍ ቅዱስ ነው የተንስት ስርዓተ ዘአንበሩ አበዊ ቀም አባቶች ነቢያት አባቶች ሐዋርያት አባቶች ሊቃውንት በየዘመናቸው ዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለወዳሸ ከንቱ አይደለም። ስለ እውነት ብቻ ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወት፣ ጸጥታ ይደፍርሳል። የእኛ ስራችን ለምንድን ነው? ማንን ልናገለግል

ከዚህ ሀይለት በዚ አይችረ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸር አንገታቸውን ለተሳለ ሳሽ እየሰጡ ደማቸውን እያፈሰሱ እስር ቤት፣ ጨለማ ቤት ገብተው የተዘጋጁበትን አጀንዳ ነው ያሉ። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከመሀት ወደ ምሕረት ተመልሶ የአዳም ቀንዶና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለተ ሐና ተብሎም እግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማጣ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳም ጡ ባካችሁ፣ ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው የምትፈልጉት? ቁም ነገር እየተናገርኩኝ ቁርቁሮ ያንሰኝ። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ አለምን ያፈናቀለበት የአምስት ሺህ የአምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን ግዝዝን ቅድስት ድንግር ማርያም እንዘ ውስጥ ጽልመት አልሆነ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ አምስት መቶ ዘመን ጨለማ ጉዞ የተወገደበት መሲር ነው የምንናገረው። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ይሰማችኋል አይሰማችሁም? ዲያብሎስ የበተነውን የአዳም ዘር በሙሉ ቅዱስ ድንግል ማርያም ሰብሳቢ ሆነች፣ አስተጋባተነ ሰብሳቢ የሆነችን ብሏል ሊቁ። ኤራቅልስም መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የወዳን አለመገናኘታችን ቅናቱ፣ ምቅንነቱ፣ ተንኮሉ፣ አድማው ከዚህ እዚህ አድርሶናል። የዲያብሮስ መርዝኮ ገና አልተነቀያልም። ገና አኮል መርፍ የሚወጉትም ሀይለክ ሊቃውንት በየ ዘመናቸው የገጠማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪው እና ያልተፈጠረ ባህሪው ሀብሮ ባህሉ ተዋሕዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው አንድ ሆኑ ባህሬ ቃል ባህሬ ተስሜት ያለመጣፋት በታቅቦ አንድ አካል አንድ ባህሪ ሆነ ብሏል። ሲመስብር ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም በአገባብር በአቅምር ማርማት ግድ ያስፈልጋል። ተናገረ ብሉኝ አይደለም እውነተኛውን ጉዞ ለማግኘት የመጻሕፍትን ስልት አካሄድ በጥንቃቄ ለመረናት በጉራል ቅኔ ከናገባቡ ተመርቋል ብሎም ይላኩታል። አንድ ተራሷ ሰው ብንጠይቀው መልስ የለም። የቅኔዎቹ አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም፣ የተሰወረ ለመግለጥ፣ የራቀ ለማቅረብ፣ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ያወቃቸው ሰው አለ? የለም እኮ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የት አሉ? አሉ እውነተኞች መምህራን አሉ የለም። ገና እኮ ችግራችን ገና ነው። ባህሬ ቃል ባህሬ ትስቢትን ሳያቀልጠው ባህሬ ትስብይ ባህሬ ቃልን ሳይውጠው ባህሬ ቃል እርቀቱን መጥቀቱን አያልነቱን ቀዳማዊነቱን አስገኝነቱን ኃይሉን እንደያዘ ባህሬ ትስሪትም ግዙፍነቱን ደካምነቱን ውሱንነቱን ደካምነቱን እንደያዘ በተአቅቦ አንድ አካል አንድ ባህሪ ሆኑ ሆነ፣ አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ

ውሃ ብርጋና የምትኖረው በጥልቁም ሀይቅ ውስጥ አዟሪት የሚባላለ ዝብድጅ የሚባላለ በዚያ ውስጥ ነው የምትኖረው። የባህሩ ቁራ ቅዝቃዜው ሲከብዳት ከባህሩ ግዘፍ ትነሳለች። በዚህ አድርጋ ቁን ትጸንሳለች። ጸንሳ ተመልሳ ወደ ሀይቁ ትገባለች። እንቁን የምትወልደው ከሀይቁ ውስጥ ነው። በየተርጓሚው ይታጠታል። እዚህ ግን በገጽ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን በቱ ድንግልና መጸነስ፣ በቱ ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር ቅድም ብዙ ውስጥ ሲል ነበር ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሆ ስጋ ቅዱሶች ያ ሀደረ ላይ ሊሃ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ንባብ ይከተል ወመንፈስ ይሃይል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንድ ሰው ስጋ ቅዱሶች ማለት ምን ማለት ነው? ጥሬ መጣፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ ጊዜ ድንግል በተፈጥሯ እንኳን ከአካባቢ የሚወጣ ስሜትም የለባትም። አልቤች ነውር ወይም እንትን ላይሌጅ ማለት ምን ማለት ነው? እስ የተማራችሁ አልቤች ነውር ወይም እንትን ላይሌጅ ሰሎሞን አንቲዎስ ጋር የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን ሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን ባህርይ መለኮቱ አቃጥሎ በላበች ይጠፋ ነበረ ይላል። ትሰማችኋል። ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል፣ ደካማዊ ስለሆነ። እነሱ ግን ግዙፍ ሥጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ የሚበሉም ይጠጡም። መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት። አና አይደለችም። ከሔዋን ከእናቷ ወይም ከአባቷ ካዳ ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ይቺ ዘር የምትባለው ለዚህ ነው። ስለዚህ ንጽህና ቅድስና ሀብቷ ነው ሰማያዊ። በቅዳሴውም ሀብቱ ሰማያዊ ለማርያም ድንግር ይላል። ሰማያዊ ሀብት ሰማያዊ ንጽህና ቅድስና ለድንግር ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላችነት ሀብት ሲሰጠው እሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መመር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ አለመ ዋለምን ሰማይ ባለቀን ሲፎክር እኛ መፎከር አለብን። ወኮነ ሰማይ አለመ አለመ ሰማይ በእለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ፣ ጽራሪያም ጎል ሆነ፣ ጎልም ጽራሪያምን ሆነ። እስመ እግዚአብሔር ሆነ ሰባ በታይቱ በመላእክት በጌትነት በአምላክነት ክብር ጸንቶ ይኖር የነበረው እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ ሸበኔ አንበሮ ተዋርዶ ተሰዶ አንቶሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራይቶ ይኖር የነበረ ስጋ አካለ ቃልን ባህርይ ቃልን ተዋሂዱ ክቡር ቅዱስ አምላክ ሁኖ መጽራርያም ታየ። አስተሬው በሰማይ ሰማይ ኮነ ይላሉ። መዘምራ ነው አትሉም አስተሬው በሰማይ ነ።

በመንበረ መንግስት በግሩማ መላይት አንደበት ስመሰገን የነበረው ረቂቅ ምስጋና እንሆ በዕለተ ልደት በጎል በሎትና መላይት አንድ ሆነው ሲዘምሩ አሉ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ሰዓት ደርሰዋል፣ እየተማልኩ ነው። አዝናለም ጨርሻለሁ።